በትራምፕና ዜሌንስኪ መሃል የተፈጠረው መካረር ዕለት ወደ ዕለት ይበልጥ እየጨመረ መጥቷል። የአሜሪካው ፕሬዝዳንት የመጨረሻ ማስጠንቀቂያ መስጠታቸውን ፋይናንሻል ታይምስ ዘግቧል። በዚህ ውጥረት ላይ ደግሞ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የራሳቸውን ጋዛር ከፍክፈዋል። ምርጫ አድርግ ተብለው ከዶናልድ ትራምፕ የተነገራቸው የዩክሬኑ ፕሬዝዳንት ምርጫ ለማድረግ ቅድመ ሁኔታ አስቀምጠዋል። የልባቸው እየሞላ የሚገኘው የሩሲያው ፕሬዝዳንት ቭላድሚር ፑቲን ደግሞ ግራም ነፈሰ ቀኝ ሩሲያ ታሸንፋለች ብለዋል። ጦርነቱ በምንፈልገው መንገድ እየሄድልን ነው ብለዋል የክሬምሊኑ አለቃ ፑቲን። በተመሳሳይ ለዩክሬን ደረቴንም ሕይወቴንም እሰጣለሁ ብሎ የገባው የብሪታንያ ወታደር መሞቱ ተረጋግጧል። ጠቅላይ ሚኒስትሩ ኪርስታርመርም ሐዘናቸውን ገልጸዋል። የኔቶዋ ብሪታንያ በርካታ ወታደሮችን በዚህ ጦርነት እየገበረች እንደምትገኝም ተሰምቷል። በሌላ በኩል የአውሮፓና የኔቶ ስንጥቃትን የሚጨምር ክስተት ተፈጥሯል። የኔቶዋ ሀገር ጸረ ዩክሬን የሆኑትን ሰው ጠቅላይ ሚኒስትር አድርጋ ሾማለች። ኪየቭ ለጦሯ የሚሆን ሰባራ ሳንቲም ከሀገሬ አታገኝም ብለዋል አዲሱ መሪ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ ላይክና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል ባክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ትራምፕ የመጨረሻ ነው የተባለ ማስጠንቀቂያ መስጠታቸው ተሰምቷል። ማስጠንቀቂያው ደግሞ የተሰጠው ለዜሌንስኪ ነው። የዩክሬኑ ፕሬዚዳንት በተለያዩ ጉዳዮች ከትራምፕ ጋር የገቡበት መካረር ከበድ እያለ እንደመጣ ዘገባዎች አመላክተዋል። ፋይናንሽል ታይምስ ይዞት የወጣው ዘገባም ይህንን ጠቁሟል። ትራምፕ ለዜሌንስኪ ጥቂት ቀናትን ብቻ ሰጥተዋቸዋል፣ ይላል ዘገባው። እስከ ገና በዓል ድረስ የሰላም ስምምነት እንዲፈረም ይፈልጋሉ የተባሉት ዶናልድ ትራምፕ ለዜሌንስኪ የመጨረሻውን ማስጠንቀቂያ ስለመስጠታቸው ተነግሯል። የአሜሪካ ፕሬዝደንት ዶናልድ ትራምፕ አሜሪካውያን የምስጋና ቀን ወይም ታንክስጊቪንግ እያሉ የሚያከብሩትን በዓል በሰላም ስምምነቱ እንዲደምቅላቸው ፈልገው የነበረ ቢሆንም ኋላ ላይ ግን ቀነ ገደብ ማስቀመጡ አግባብነት አይኖረውም ብለው በማሰብ ትተውት ነበር። አሁን ግን ቀነ ገደቡን መልሰው አምጥተውታል ነው የተባለው። ከሩሲያ ጋር ከሞላ ጎደል በብዙ ነጥቦች ላይ መስማማት የምትችለው ዋሽንግተን ከኪየቭ ጋር ግን በቀላሉ መስማማት አልቻለችም። በተለይ የዶንባስን ግዛት ሙሉ ለሙሉ አስረክቢ የሚለውን ነገር የዜሌንስኪ መንግሥት ይውጥ ዘንድ ከባድ ሆኖበታል። የሩሲያ ጦር ደግሞ ቀን ከቀን የተለያዩ መንደሮችን እየተቆጣጠረ ወደፊት እየገፋ ይገኛል። ዩክሬን በአንድ በኩል በተራዛሚ ጦርነት መሸነፍ ካልሆነም ደግሞ ከሩሲያ ጋር ተስማምቶ ጦር ሰራዊት አትርፎ ወደ ኋላ መመለስን ምርጫ ማድረግ ይኖርባታል። እዚህ ስምምነት ላይ ፊርማ ማኖር ግን ለዜሌንስኪ ያነቃቸው ይመስላል። የአሜሪካው ፕሬዝደንት ዶናልድ ትራምፕም እየተሸነፈ ነው ቢስማማ ይሻለዋል ማለታቸው ይታወሳል። ገና ዋይት ሀውስ ሲገቡ ጀምሮ ነበር የአሜሪካው ፕሬዝዳንት ዜሌንስኪ የሚጫወትበት ካርድ የለውም ማለት የጀመሩት አምባገነን ነው የሚል ቅጽልም ሰጥተዋቸው ነበር፣ ትራምፕ ለዜሌንስኪ ይህ እንደተጠበቀ ሆኖ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ምርጫ ለማካሄድ ቅድመ ሁኔታ አለኝ ብለው ብቅ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምርጫ አላካሄድክም ብለው ያወገዟቸው ዜሌንስኪ ምርጫ ለማካሄድ ቅድመ ሁኔታ አለኝ ብለዋል። ትራምፕ የዩክሬን ሕዝብ ይወስን ዘንድ ምርጫ ሊደረግ ይገባል። ውሳኔውን ለዩክሬን ሕዝብ እንተወው። ነገር ግን በጦርነት አሳቦ የዜሌንስኪ መንግስት ስልጣን ላይ ሙጭጭ እያለ ይገኛል። የዩክሬን ሕዝብ ምርጫው ይሰጠውና ይወስን። ዜሌንስኪ ካሸነፈ ይቀጥላል፣ ካልሆነ በሌላ ይተካል በማለት መናገራቸውም ይታወሳል። ዜሌንስኪ ደግሞ ለዚህ መልስ ይሆን ዘንድ ብቅ ብለው ተናግረዋል። ስልጣን ላይ ሙጭጭ አላልኩም ብለው የተናገሩት የዩክሬኑ ፕሬዝዳንት ሩሲያ በሚሳይል እየቀጠቀጠችን በእሳት እያነደደችን እንዴት አድርገን ነው ምርጫ የምናከናውነው? ምርጫ ከማከናወናችን በፊት አሜሪካም አውሮፓም ወይም ደግሞ እንደ ኔቶ ሰብሰብ ብለው የጋራ ዋስትና ሊሰጡን ይገባል ብለዋል። ሌላ ምክንያት አድርገው ያስቀመጡት ደግሞ ወታደሩ መምረጥ አለበት የሚለውን ነው። ውጊያ ላይ ወይም ግዳጅ ላይ ያለው ወታደር ድምፁን የሚሰጥበት መንገድ መኖር አለበት፣ በምርጫው መሳተፍ አለበት። በእነዚህ ምክንያቶች ምርጫውን በቀላሉ ማከናወን ያስቸግረናል። ነገር ግን አሜሪካ ከአውሮፓና ከሌሎች አጋሮቿ ጋር ሆና የደህንነቱ ዋስትና የምትሰጠን ከሆነ በሁለት ወይም በሦስት ወራት ጊዜ ውስጥ ምርጫ ማከናወን እንችላለን፣ እኔም ለፓርላማው አሳውቄ የህግ ማስተካከያ እናደርጋለን ብለዋል። ዩክሬን በአሁኑ ሰዓት በወታደራዊ ህግ የምትመራ ሲሆን በወታደራዊ ህግ መሠረት ደግሞ አንድ ሀገር ውጊያ ላይ ካለች ምርጫ አታከናውንም፣ እና ዜሌንስኪም በዚህ ህግ ተመስርተው በስልጣናቸው ቀጥለዋል። አንድም ምርጫ የሚሸሹበት ምክንያት ደግሞ የዩክሬን ህዝብ ለቮሎድሚር ዜሌንስኪ ያለው ቦታ ከጊዜ ወደ ጊዜ እየወረደ በመምጣቱ ነው። በአሁኑ ሰዓት ያላቸው ህዝባዊ ቅቡልነት ከ20 በመቶ እንደማይበልጥ ይነገራል። የእርሳቸው ተፎካካሪ ሊሆኑ ይችላሉ የሚባሉት የቀድሞ ጦር አዛዥ በአሁኑ ሰዓት በዩናይትድ ኪንግደም የዩክሬን አምባሳደር የሆኑት ቫለሪ ዛሉዥኒም ቀደም ሲል የነበራቸው ተወዳጅነት ዝቅ ብሎ 19 በመቶ ያህል ደርሷል። ኪሪል ቡዳኖቭ የተባሉት ሌላኛው ዝነኛ የጦር ሰው 51 በመቶ ሕዝባዊ ድጋፍ እንዳላቸው ተነግሯል። የወታደራዊ ደህንነት ኃላፊ ናቸው ኪሪል ቡዳኖቭ ዶናልድ ትራምፕ ዩክሬን ስለ ዲሞክራሲ ታወራለች ዲሞክራሲ ግን ያለ ምርጫ የታለ ሲሉ መናገራቸው የሚታወስ ነው። ወደ ሞስኮ ስናቀና ደግሞ የሩሲያው ፕሬዝደንት ጦርነቱ በምንፈልገው መልክ እየሄደ ይገኛል፣ የዩክሬኑ ጦርነት እኛ በምንፈልገው መንገድ ይቋጫል ሲሉ እርግጡን ተናግረዋል። ችግሩ የጀመረው 2014 እንደ ኢውሮፓያን አቆጣጠር በዩክሬን የመፈንቅለ መንግስት ተካሂዶ የዩክሬን መንግስት የወደቀ ጊዜ ነው። ከዚያ ጊዜ ጀምሮ ህዝባችን ጥያቄ ያለው በዶንባስ የሚገኘው ህዝብ አትግደሉን አታግልሉን ብሎ በመጠየቁ ምክንያት ነፍጥ አንስተው ቀጥቅጠውታል። እናም ከዩክሬን ጋር መቀጠል አልፈለገም፣ እኛን መረጠ። በዶንባስ ህዝብ ቀልድ የለም፣ ህዝባችንን እንጠብቃለን። የጦርነቱ ዋና ግብ የዶንባስን ህዝብ መጠበቅ ነው ብለዋል። በሉጋንስክም በዶኔስክም የሚገኘው ህዝባችን በናዚዎች እየተፈጀ ሊቀጥል አይችልም። ዩክሬንም የጦር እንቅስቃሴዋ መገደብ አለበት ዩክሬንን ከናዚዎች ማጽዳትና ያላበጠ ጦር እንዲኖራት ማድረግ የጦርነቱ ግብ ነው። እነዚህ ግቦች ላይ የዶንባስን ህዝብ ጨምረን በጦርነቱ ማሳካት የምንፈልገውን ነገር ሁሉ እናሳካለን። አመክንዮ ያለው መንገዳችን ፍጻሜው ያማረ ነው ብለዋል። የምዕራቡ ሀገራት ግን ስምምነት እንዳይኖር ይፈልጋሉ ማለታቸውን ራሻ ቱዴ ዘግቧል። ከኔቶና ከሩሲያ ፍጥጫ ሳንወጣ የብሪታንያ ወታደር ዩክሬን ገብቶ መሞቱን የብሪታንያ የመከላከያ ሚኒስቴር በይፋዊ ገጹ አረጋግጧል። የሚኒስቴር መስሪያ ቤቱ የኤክስ ገጽ እንዲህ ይላል። የጦር ሰራዊታችን ባልደረባ በዩክሬን ሞቷል። ይህንን ማሳወቅ እንፈልጋለን። የተሰማንንም ጥልቅ ሐዘን እንገልጻለን፣ ይላል መግለጫው። ዩክሬን ገብተው ዩክሬንን እናግዛታለን በማለት እየተቀጠፉ ያሉ የምዕራብ ሀገራት ወታደሮች ቁጥር ቀላል አይደለም። ከእንግሊዝ እስከ ኮሎምቢያ የሚደርሰው የዩክሬን ወታደራዊ ምልመላ በተለያዩ መንገዶች እንቅፋት እንደገጠመው የሚታወቅ ነው። በርካታ በሀገራቸው በውትድርና ሙያ የተሰማሩ ሰዎች ዩክሬን ገብተው ዩክሬንን እንዲደግፉ በሁለት ምክንያቶች ሲቀሰቀሱ ነበር። በምዕራቡ ዓለም ያሉት ሩሲያ ታጠፋናለች ዩክሬን ደግሞ የሩሲያ ሰለባናት በሚል ትርክ ተገዝተው ነው ወደ ስፍራው የተንቀሳቀሱት። ሌሎቹ ደግሞ አማላይ ገንዘብ ቀርቦላቸው የኔቶ የጦር ሰራዊት አባላት በዩክሬን እየተንቀሳቀሱ ሩሲያን እየተዋጉ እንደሚገኙ ሞስኮ ካሳወቀች ሰንበትበት ብላለች። ባለፉት ተከታታይ ዓመታት ኔቶ ተረባርቦ እየወጋኝ ነው ማለቷም ይታወቃል። የዚህን ወታደር ሞት ተከትሎ ጠቅላይ ሚኒስትር ኬር ስታርመር ሀዘናቸውን ገልጸዋል። የጦር ሰራዊት አባሎቻችን አገልግሎትና መስዋዕትነት ሁሌም አይረሳም ብለዋል። አስገራሚው ነገር ታዲያ የጦር ሰራዊታቸው መስዋዕትነት የሚከፍለው ዩክሬን ነው ወይ የሚለውን ጥያቄ አለመመለሳቸው ነው። ብሪታንያ የኪየቭ ልዩ አጋርና ወዳጅ ሆና ብቅ ካለች ጀምሮ ለዜሌንስኪ መንግስት የምታደርገው ወታደራዊ ድጋፍ ተጠናክሮ ቀጥሏል። ከ56 ሺህ በላይ የዩክሬን ወታደሮችን ያሰለጠነችው ለንደን ቁጥሩ ቀላል የማይባል የጦር መሳሪያ አስታጥቃለች። ከዚህ ውስጥ ስቶርም ሻዶ የተሰኘው ሚሳኤል አንደኛው ነው። ብሪታንያ አርባ የሚሆኑ ዜጎቿ በዩክሬን ገብተው እንደተገደሉባት ዘቴሌግራፍ መዘገቡ የሚታወስ ነው። ሩሲያ በዩክሬን ገብቶ ሊወጋኝ ያሰበ ኃይል ካለ ዜግነቱን መርጬ አልገለውም ወደ ዩክሬን ከመምጣት ብትጠነቀቁ ይሻላል የሚለውን ማስጠንቀቂያዋን ደግማ ደጋግማ ከመናገር አልቦዘነችም። በመጨረሻም ዩክሬን አንድ ወሳኝ አጋር ልታጣ መሆኑ ተሰምቷል። በኔቶና በአውሮፓ አካባቢ ሌላኛው ስን ጥቃት ይጠበቃል እየተባለ ይገኛል። የኔቶዋ ቼክ አዲስ ጠቅላይ ሚኒስትር ሾማለች። አንድሬ ባቢስ ይባላሉ። በእርግጥ ለሀገሪቱ መሪነት አዲስ አይደሉም። የ71 ዓመቱ ባቢስ ሀገራቸውን ከ2017 እስከ 2021 እንደ አውሮፓውያን አቆጣጠር በጠቅላይ ሚኒስትርነት መርተዋል። የፋይናንስ ሚኒስትር ሆነው ሰርተዋል። ምክትል ጠቅላይ ሚኒስትርም ነበሩ። አኖ የተባለው ፓርቲያቸው የፓርላማ ምርጫ በጥቅምት ወር ሲካሄድ ቁጥሩ የበዛ ወንበር መሰብሰብ ችሎ ነበር። ይሁንና አብላጫውን ድምፅ ማግኘት ባለመቻሉ ከሌሎች ፓርቲዎች ጋር ተጣምሮ መንግስት ለመመስረት ተገዷል። ኤስፒዲ እና አውቶ የተባሉት ፓርቲዎች ናቸው አኖ የተባለውን የባቢስ ፓርቲ የተጣመሩት። እናም የቼክ ጠቅላይ ሚኒስትር መሆን ቻሉ። አንድሪ ባቢስ ቃል ኪዳናቸውን ሲገቡም እንዲህ አሉ። እኔ የሀገሬን ዜጎችና የሀገሬን ጥቅም በሀገር ቤትም በውጪም ለመጠበቅ ቃል እገባለሁ። ቼክ ሪፐብሊክ በምድር ላይ ከሚኖርባቸው ምርጥ ሀገራት መካከል አንዷ ሆና ትመዘገባለች፣ ሲሉም ተጨማሪ ቃል ሰጥተዋል። በፕራግ ባደረጉት ንግግራቸው ከአውሮፓ ሕብረት ጋር ብዙ የሚያወራረዱት ሂሳብ እንዳለ በግላጭ ተናግረዋል። ከብራሰልስ ጋር በግብር በቀረጥ፣ እንዲሁም በኃይል ጉዳይ ላይ እንደምንነጋገር ገና ብዙ እንደምንሟገት አሳያችኋለሁ ብለዋል። ዩክሬንን በተመለከተም ዩክሬንም ብራሰልስን የሚሞግቱባት ሌላኛዋ ምክንያት ተደርጋ ቀርባለች። የካርበን ልቀትና የስደተኞችን ፖሊሲ በተመለከተም ከአውሮፓ ህብረት ጋር ብዙ ልዩነት እንዳላቸው ይነገራል። አንድሬ ባቢስ ጠቅላይ ሚኒስትር ለመሆን የቻሉት የሀገራችንን ጉዳይ ትኩረት እንሰጠዋለን በውስጥ ጉዳያችን ላይ የበለጠ አይናችን ያርፋል። ሌሎች ሀገራትን በተመለከተ ከሀገራችን ቀጥሎ እንመለከታቸዋለን እንጂ ከሀገራችን የበለጠ ከፋ እናደርጋቸውም ብለዋል። ቀኝ ዘመም የፖለቲካ አቋም ያላቸውና ትራምፕን የሚመስሉት ባቢስ ከሩሲያ ጋር ተባብረው ባይሰሩ እንኳ ዩክሬንን ከዚህ ቀደም ሀገራቸው ትደግፍ በነበረበት መጠን እንደማትደግፍ አንድ ማረጋገጫ ተደርገው ተቀምጠዋል። ከዚህ ቀደምም ፓርቲያቸው ከፍተኛ ድምፅ ባገኘ ሰዓት የቼክ ግብር ከፋይ ገንዘቡን ዝም ብሎ ለዩክሬን አይሰጥም። ከዚህ በኋላ ኪየቭ ከቼክ ሰባራ ሳንቲም አታገኝም ማለታቸው ይታወሳል። በጀታችን ለዩክሬን ጦር ሳይሆን ለራሳችን ነው ብለዋል አዲሱ ጠቅላይ ሚኒስትር። የሃንጋሪው ጠቅላይ ሚኒስትር እና የፑቲን አጋር የሆኑት ቪክቶር ኦርባንም አንድሬ ባቢስን እንኳን ደስ አለህ ብለዋቸዋል። ጠንካራው አርበኛው ሰው ወደ መንግሥት ስልጣን ተመልሰዋል ሲሉም በኤክስ ገጻቸው ላይ ጽፈውላቸዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።